ሰላም አለይኩም ወራህመቱላ በረካቱ። የልጅ አመድ ቲዩብ ቻል ተከታዮች ሰላም ናችሁ? እንዲላ ያው ሰሞን ጠፋጠፋ ብዬ ነበረ። ያው በአንዳንድ ነገር አልመች ስላነው ታላቅ ቅርታ ጠይቃለሁ። እንዴት ናችሁ እናንተ ሁሉ? አፍያ ሁሉ ሰላም እና ዛሬ በሌላ ቪዲዮ ብቅ ብያለሁ ማለት ነው። አንዳንድ ነገሮችን እንደ ፍራሽ ንጣፍ መጋረጃ ምናምን የመሳሰሉ ነገሮችን አሳየን ስላላችሁ ሁሉንም አካትቼ ሰርቻለሁ ማለት ነው። በትክክል ሁሉንም እስከ መጨረሻው ድረስ በማየት ማወቅ ትችላላችሁ ማለት ነው። የምታዩት እንግዲህ ፈርሽ ነው ማለት ነው። እነዚህ ደግሞ ፍራሾች በየደረጃው አሉ። በከለር በጣም የሚያምሩ ነገሮች አሉ። ከነዚህ ጀምረ ጮፍ እያልክ እንዲሰማ ክቡራን ቻናላችን ተከታታዮች ያነሆ ያው ዋጋዎቱ ቆንጆ

በነዚህ ማለት ዘጠኝ መቶ ብር ዘጠኝ መቶ አዎ፣ በተለይ ካለር ነው፣ ነው በሁሉም ማለት ነው። ሁሉም አንድ አይነት ነው። የከለር ልዩነት እንትኑ እሷ፣ በምንድ ነው የምንለየው? ኦሪጂናል እና እንትን መሆን

ከትራሶቹ ምናምን ይጀምራል እንደዚህ ኳሊቲ ነው ላባ። ይሄ ከበሩ ነው ወይስ ይሄ ተቀዶ ነው? ውስጥ ነው 250 እ። ተመሳሳይ ናቸው።

ነዚህ፣ ደሞ ነዚህ ፈርሽ መሰሉኝ። ነዚህ ስንት ነው አንዱ? ኦኬ፣ ፍራሽ ማለት ነው።

ሶስት መቶ ሁሉም በታች በታችኛው እስ እ መቶ ሀምሳ ያኛው ሶስት መቶ ይሄ መቶ ሀምሳ ይሄ ከታች የሚነጠፍ ነው አ ወለል ላይ ምናምን 50እንዲህ እንትኑ ይለያያል። እሱ አሁን ስንት በስንት ነው? 200 ያው እንግዲህ አዎ ስለዚህ እቃ ባይሸከውም ዝመተው መግዛት ይችላሉ ማለት ነው። ሺህ ሰባት መቶ ይሄ ለቡና ምናምን ሴሬሞኒ ምናምን በጣም አሪፍ ያምራል። አዎ፣ ክቡራን የቻናላችን ተከታታዮች እንግዲህ ቀጣይ ደግሞ የምናሳያችሁ እነዚህ ኩርሶች ናቸው። ቆንጆ ቆንጆ ኩርሶች ናቸው። እነዚህ ሳሎን ላይ የሚደረጉ ናቸው። እነዚህ አንዳንድ ሺህ ብር ናቸው። እነዚህ በተለያየ ካለር ዲዛይን አንዳንድ ሺህ ብር ናቸው። እነዚህ ደግሞ ፈር ምንጣፍ ነው አልጋ ቤት ላይ ምን ያለው እንትኑ ሁለት ሜትር ተኩል፣ ሁለት ሜትር፣ ሁለት ሜትር በሜትር ተኩል። አዎ ምርጥ ምርጥ ነገር አለ መቶ ብቻ ያው መግዛት ነው። አው ብዙ ጊዜ አሁን ቀረጥ ምንም ውጭ ላይ አስቸጋሪ ስለሆነ ህዝብ ብትመጡ ጥሩ ጥሩ ነገር ታገኛላችሁ። በጣም ብዙ ነገር እያሳየ ነው። መጋረጃ ዘመናዊ ናቸው፣ ዘመናዊ ናቸው። ራሱ ተሰፍቶ የሚመጣው ማለት ነው

ለሙሽራ አዎ፣ ለሙሽራ ብቻ ሳይሆን ያው የፈለገው መግዛት ይችላል። ግን ሞር ያው ሰብስቤ ነው ያልከው፣ ቅድሚያ ነበር አብዱረህማን አብዱራህማን ለጋስ ብላችሁ ብትመጡ የላኛው ፎቅ ግራውንድ ላይ ብትመጡ የፈለጋችሁትን በአይነት ማግኘት ትችላላችሁ። እነዚህ አሁን ያሳየኋቸው ማለት ነው። እነዚህ ሶስት ከሀምሳ ናቸው፣ ዋጋቸው እነዚህ ሀያ ምንጣፍ ነው በተለያየ ሳይዝ ነው ያ ሁለት በአራት ቱርኩ መንጣፊ ያልኳችሁ ስምንት ሺ አምስት መቶ ሁለት በሶስቱ ደግሞ ስምንት ሺ አምስት መቶ ሁለት ተኩል በሁለቱ ደግሞ ሁለት ተኩል በሁለቱ አምስት ሺ አምስት መቶ ያልኳችሁ ነው። ከዛ ደግሞ ወደዚህ ሄድ ፍራሽ ነው በተለያዩ ደረጃ ማለት ነው። ይሄኛው ስምንት ሺ ብር አለ። ይሄኛው ሰባት ሺ አምስት መቶ ሜትር ከያ ናቸው ሁላቸውም። እነዚህ ደግሞ አንደኛ ደረጃ ዳብል ቦንድ ነው፣ ፋይበር ዳብል ቦንድዱ በዚህ አስራ ሦስት ሺህ ብር ነው ሜትር ከያ ማለት ነው። ይህ ሜትር ከሀምሳ አሁን ቅድም ነግሬያቸዋለሁ። በእነዚህ ደግሞ ስምንት ሺህ አምስት መቶ ነው እነዚህ ፋይበር ዳብል ቦንዶች ማለት ነው። አሁን ፍራሽ ከነዚህ በታችን ማለ ከነዚህ በላይ የቱ ነው የተሻለ የሚባለው? የተሻለ አሁን ይሄኛው ነው። አስራ ሦስት ሺህ አስራ ሦስት ሺህ የሚወጣ አድርገውና እነዚህ እንትን ብቻ ነገረህ መሰለኝ። የት ነው አሁን ከሁሉም የተሻለ የሚባለው ሲሆን ተከታታዮች ይህ በዚህ ይኸኛው እንደዚህ ይሄ ናቸው። በዚህ ይዘህ ሆኖ በተለያየ ከለር ማለት ነው የትኛው

ከዚህ በታች ያው የሁለት ሀምሳ ናቸው። ነው ስንት ነው? ጥሩ ነገር ነው። በጣም ነው የሚያምረው። በነገራችን ላይ ምን ያላየሁት ሌላ እየቀራለ የምትለው? ሁሉንም አይተናል ብዬ አስባለሁ። እዛ ውጭ ላይ ነው ደግሞ የፍራሽ ልብስ ምናምን ያለው ማለት ነው። እሺ። ቅድም ላሳየን ናቸው ለነገር ናቸው የመፈረሻ ልብሶች ነው፣ በተለያየ ከለር አለ። እነዚህ የትራስ ልብሶቹ 300 ብር፣ የእኛ ደግሞ 200 ብር ነው። በአንደኛ ደረጃ የትራስ ልብሱ 300፣ አዎ፣ ይሄ የትራስ ልብሱ 300 ብር ይሄ ማለት ነው የትራስ ልብስ 300 ብር፣ ይሄኛው ደግሞ 200 ብር ነው። ይሄ ማለት ነው የፍራሽ ልብስ በተለያየ ካለር ዲዛይን ምናምን አለ። ያው እሱን እንግዲህ እንደ ምርጫቸውና በትዕዛዝ መሰረት ነው የምንሰራው። ይሄ ያው ለሳምፕል ነው። አዎ ይሄ ፎጣው ሁለት የህጻናት ናቸው። ኦኬ እነዚህ እንትን ጋጂ